የጀመሩትን የቢዝነስ ሀሳብ ፈጠራ በሚሰጣቸው ስልጠና በማዳበር በየዘርፉ ያሉ ችግሮችን በቴክኖሎጂ ለመቅረፍ እንደሚሰሩ ጀማሪ ስታርትአፖች ተናገሩ። መንግስት የግሉ ዘርፍ ቴክኖሎጂን ለማሳደግ ያላቸውን አቅም እንዲያድግ አልሞ እየሰራ መሆኑን የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ አስታውቋል። በቀለ ተሾመ ተጨማሪ አለ። የኢኖቬሽንና ቴክኖሎጂ ሚኒስቴር የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ እንዲሁም የባህር ዳር ዩኒቨርሲቲ በጋራ በመሆን በቴክኖሎጂ የስራ ፈጠራ ሀሳብ ላላቸው ጀማሪ ስታርታፖች ስልጠና እየሰጡ ነው። በስልጠናው ሀምሳ ጀማሪ ስታርታፖች ሰላሳ ፕሮጀክቶቻቸውን ይዘው ተሳታፊ ሆነዋል። በተለያዩ የሙያ ዘርፎች ያሉ ችግሮችን ሊቀርፉ የሚችሉ በቴክኖሎጂ የተደገፉ የቢዝነስ ፈጠራዎችን እየሰሩ መሆኑን የተናገሩት በስልጠናው የተሳተፉ ጀማሪ ስታርታፖች ስልጠናውም አቅማቸውን በማጉልበት ችግር ፈቺ ስራዎችን ለመስራት ያግዛል ብለዋል። እየተወዳደርኩበት ያለው የስራ ሀሳብ ኖሮ ኦንላይን ሆቴል ቡኪንግ ሲባላል በሆቴልና ቱሪዝም ዘርፍ የራሱን አሻራ ለማስቀመጥ ዲጂታላይዝ እስካሁን ያለውን የሎካል የሆቴልና ቱሪዝም ዘርፍ ለማሻሻል ዲጂታላይዝ ለማድረግ የመጣ ሀሳብ ነው ማለት ነው። በዚህ የስልጠና ፕሮግራም ተሳታፊ መሆናችን የበለጠ የቢዝነስ ሀሳባችንን ወደ ላቀ ደረጃ እንድናሸጋግር ትልቅ ግብዓት ይሆነናል ብለን እናስባለን ማለት ነው። ዲቨሎፕ ያደረግነው ምንድን ነው? ሜድ ጋርድ የሚል ሲስተም ነው። ሴኩሪቲ ሲስተም ነው። ሜድ ጋርድ እንዴት ነው? ሀይሊ ቴክኖሎጂ ጋር እንትን ያደረገ ሲስተም ነው። ሜዲስን ወይም ድራግን ሴፍ ወይም ፌክ አለመሆኑን እንትን የምንልበት ትረሴ ብል መሆኑን የምንልበት አንድ ኢኖቬሽን ያለው ሰው ወይም አንድ አይዲያ ያለው ሰው እንዴት ነው ክሬቲቭ መሆን ያለበት፣ እንዴት ነው ከማርኬቲንግ ጋር ማያያዝ ያለበት የሚለውን ሞር ያሳየናል ብለን እናስባለን። ስልጠናው በሀሳብ ደረጃ ያለውን የቢዝነስ ስራ ወደ ተግባር ለመቀየር ያግዛል ያሉት በባሕር ዳር ዩኒቨርሲቲ የማህበረሰብ ተሳትፎና ኢንዱስትሪ ትስስር ዳይሬክተር ፕሮፌሰር ንጉስ ጋብዬ ናቸው። ስልጠናው በቴክኖሎጂ ዘርፍ የተሰማሩ ወጣቶች የስራ እድል ለመፍጠር ምቹ ሁኔታ መሆኑን ተረድተው የበኩላቸው ሚና እንዲወጡም የሚያስችልም ነው ብለዋል። ገንዘብ ብቻው የትም ሊያደርስ አይችልም። የአመለካከት፣ የክህሎት፣ የነውለጅ እና ቅድም የተባል ነው የማይንድ ሴት የምታስተካክሉ ከሆነ ይህን ነገሮችን በቀላሉ ታፕ የማድረግና ሪሶርስን ደግሞ የማግኘት እድላችሁን በዚሁም እየሰፋ ሄዳለሁ የሚል ሀሳብ አለኝ ማለት ነው። ስለዚህ የስልጠና ዋና ዓላማ እነዚህ ጋፎች ወይ ደግሞ እነዚህ ክፍተቶችን እንድትሞሉና የራሳችሁን ሀሳብ ወደ መሬት እንድታወርዱ የሚያደርጉ ናቸው። ይሄ ስልጠና እናንተም ከስራ ሲክ ከማድረግ ወጥታችሁ የራሳችሁ ስራ እንድትፈጥሩና ከዛም አልፎ ሌሎች ስራ ፈጣሪ እንድትሆኑ ሀሳብ ዴቨሎፕ ወይ ደግሞ እንትን ታደርጋላችሁ ብዬ ነው የማስበው ማለት ነው። መንግስት ቴክኖሎጂን በግል ዘርፉ እየበለጠ እንዲዳብር በማድረግ የችግሮች መፍቻ መንገድ ለማድረግ አስቦ እየሰራ መሆኑን የገለጹት ደግሞ የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ ምክትል ኃላፊ አቶ የቻለ የግዛው ናቸው። እንደ መንግስት በተለይ ዲጂታላይዜሽን ዘርፉና ሌሎች የቴክኖሎጂ ዘርፎች ላይ ፕራይቬት ሴክተሩ ነው በዋናነት ቁጥጥር እንዲኖረው የሚፈለገው መንግስት የሬጉላተሪ ስራ መስራት አለበት ነው። ከጥቂት ጊዜ በኋላ ለዚህ ስታርታፕ ላይ መስራት በጣም ኢምፖርታንት ነው። ፖለቲካ፣ ኢኮኖሚ እና ማህበራዊ ጉዳይ በቴክኖሎጂ ካልተደገፈ በስተቀር የትም ሊደርስ አይችልም። ስለዚህ ቴክኖሎጂን ማሻሻል እንደ አስቻይ ሁኔታ እንደ ዋና አስቻይ ሁኔታ መቁጠርና ካለንበት ሁለንተናዊ ችግርም ለመውጣት እንደ ነጻ አውጪ ዋና ሴክተር ማየት አለብን። የቴክኖሎጂ ፈጠራ ስራ ለሀገር ኢኮኖሚ እድገት ወሳኝ በመሆኑም ለዘርፉ የተሻለ ትኩረት ተሰጥቶት ሊሰራ የሚገባ ነው።